ብሩክ እንግዲህ በእኛ ህይወት የምትገቡ ሰዎች አያገባችሁም እረፉ ብሎ እንግዲህ በአራት ነጥብ ተናግረዋል ማለት ነው። እና ምክንያቱም እኔና የሚለይ የሚፈጠር ብዙ ነገሮች አሉ። በመልካምም አለ በመጥፎም ነገር አለ። እኛን ለመለያየት ብዙ ምጥሩ አላችሁ እናንተ ደግሞ አይሳካላችሁም በማለት እንግዲህ አርፋችሁ ተቀመጡ ተብላችኋል። ብሩክ አንድ ከተናገረው ከሀሳቀኝ ነገር እስኪ አንድ ልበላችሁ ማለት ነው እና የደረሰሽን መረጃ ሳይኝ አላሳይም ካልሽ፣ ደግሞ ይዘሽው ዙሪ ነው ይዘሽው ህጅ እያየሾፉ ፏ በይበት አለ አለም። እኔ በሳምንት በጣም ነው የሳኩት የምሬ ማለት ነው። እና እያየሾፉ ፏ በይበት ሲል ማለት ከሌላ ሴት ጋር የሆነችውን እያየች እንዴት ነው ፏ የምትልበት ብዬ ገርሞኛል ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ዛበ ያላችሁበት እያልኮኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ምጤት እየቻናል አምስት ሺህ ልትገባ ነው፣ እና በጣም ነው የማመሰግነው። አይ ቲንክ ዘጠና ምናምን ሰብስክራይብ ነው የቀረው። ስለዚህ ሁላችሁም እስኪ ሰብስክራይብ አድርጉና አምስት ሺ ልግባ ማለት ነው። መቶ ሰብስክራይብ ነው የቀረኝ በነገራችን ላይ የምሬን ማለት ነው እና በጣም አመሰግናለሁ። በሁለቱ ምታበረታትኝ የምሬን ማለት ነው። አንዳንዴ ተስፋ ቆርጬ ልቶ አስባለሁ ና ግን ደግሞ በቃ እስኪ እያልኩኝ በተስፋ እየሰራው ነው ና በእርግጥ አንቾሻና አለም ይነሳል ብዬ አስባለሁ አመሰግናለሁ በጣም ብዙ ቤተሰብ አላችሁ እና በጣም ረጅም ሀሳብ የምሰጡ እጃችሁ ይባረክ፣ በጣም ማለት ነው። እግዚአብሔር ያክብርልኝ። ዛሬ እንግዲህ ጨረቃዎች መተውልናል። ደስ ይላል በጣም በነገራችን ላይ በቃ ምንም ይሁን ምን፣ ምንም እንዳትሳደቡ፣ ብሩክንም አትሳደቡ አይሚንም ማትሳደቡ መጨረሻውን እስከምታየው እስኪ አሪፍ ሀሳብ ብቻ እየሰጣችሁ ተከታተሉ፣ ማለት ነው። ምክንያቱም የዚህ ነገር መጨረሻው እኛም ማየት ስለምንፈልግ ሀይሚም እንግዲህ ሜቢ ልጅቱን ልታመጣት ትችላለች። ባለጉዳዩዋን አንጥቼ ነው የመገላገል ብላለች። መረጃ ከምሰጠው ብላለች። ብሩክም እንግዲህ አሳየኝ ከአንቺ ጋር ሁኘ ባለውበት ሰዓት እኔ ከሌላ የሆነ ነገር ፈጥሬ ከሆነ ችግር ፈጥሬ ከሆነ እኔ እቀጣለሁ ብሎ እንግዲህ ነጻ ወጥቷል ማለት ነው። በነገራችን ላይ ብሩክ የመግቢያ ቪዲዮ ሲሰራ የተናገረውን ልብ ብላችሁ ከሆነ በቃ ማለት ሀይሚና ብሩክ እንዴት ነው እንዴት ያላቸውን ጥንካሪና ያላቸውን ግንኙነት የሚያጠናክር በመሀላቸው የሆነ ነገር ሲከሰት ምንም አይነት ክፍተት መፍጠር እንደሌለባቸውና የእነሱን አንድነት ለማይፈልጉ መልስ የሚሰጥ መልእክት ነው ያስተላልፈው። ኮስተር ያለ መልእክት ብሩክ ማለት ነው። ስለዚህ ያስተምራል፣ እውነት ለመናገር ያስተምራል። በሰው ህይወት እየገቡ የሚበጠብጡ ብዙ ስላሉ፣ ለምሳሌ እነ ምንቴ ማለት ነው። እና ምንቴ የተናገረውን ሰምታችኋል ሀይሚዬን እንዳታስከፉብኝ እያለ ነው ማለት ነው። እና በጣም ነው ያሳቀኝ እሱ ልጅ እና የመሬን ማለት ነው። እና እሱ መቸም አይለያዩ። እንዴት ነው በጣም ብዙ ነገር ያሳለፈ ብዙ መልካም ነገር ያሳለፈ ሰው እንደዚህ በቀላል ፎቶሾፕ ይሁን ምንም ይሁን አለ በተባለ መረጃ መቸም ቢሆን አይለያዩም። ደግሞ በጣም ያስገረመኝ ነገር ብሩክ ፍጼን ማለት ነው። ለምን መጣ? ለምን ይዛት መጣ? እኔን ማሳወቅ ነበረብህ እያለ ነበር። ሀይሚ ደግሞ አትናገረው እያለች ነበርና አንቺ ፍጽ ነሽ ወይ ያላት ነበር። ብቻ ግራ ያጋባሉ። ግን ደግሞ ስራ ስለሆነ ይስሩ፣ ችግር የለውም ከነሱ በላይ ሰባት ወር ስምንት ወር የሆናቸዋሉ ምንም እንትኑ ፋይሉ ሳይዘጋ እስካሁን ጠንክረው የሚሰሩ በጣም ቻናላቸውም እያደገ ነው። ሀይሚና ብሩክ ደግሞ በቃ የሆነ ርቀት እንደሄዱ በጣም ኦዲንስ ስለሚጨነቅ ተሎ ያቋርጣሉ እና ስለዚህ እነሱ ምንም አይሆኑ እውነቴን ነው። ተናገረው አሁን ሀይሚና ብሩክ ላይ ምንም አይፈጠርም። የፈለገ ነገር ቢሆን ፎቶሾፕ እንኳን ቢኖር ሀይሚ ታሳየዋለች፣ አለቀች፣ ችግሩ ይፈጣል። ስለዚህ ይስሩ፣ ጠንክረው ይስሩ። ከቡታጅራ አንስተው አዲስ አበባ የመጡ ሊሰሩ፣ ሊለወጡ ነው። በተለይ ብሩክ ደግሞ የእናቱን እህል ማሳክቶ የራሱን ትዳር ደግሞ እንዴት ነው ተሎ ሮጥ ሮጥ ብሎ አንድ የሚሆንበትን ጊዜም ስለሚፈልግ ሀይሚዬም ማደግም ስላለበት በቃ ይስሩ፣ ሁለታቸው ማለት ነው እና ብዙም እንትና አትበሉ፣ አትጨናነቁ ለማለት ፈልጌ ነው። አትሳደቧቸው የምሬን ማለት ነው ሃይሚንን ብሩክንማ አትሳደቡ፣ በፍጹም ብሩክ አያደርገውም ይሄን ነገር። በተለይ ከሃይሚ ጋር ሆኖ ምንም ነገር እንደማያደርግ ነው እኔም የተናገርኩት ከትናንት ጀምሬ። ግን ደግሞ ሃይሚ ለማ እንዴት ነው ለማሳመን የመጣችበት ርቀት እኛን ትንሽ ቢያስደነግጠን፣ መጀመሪያ ስትመጭ እኮ ሃይሚ ግን ይዘሽ ስትመጭ ብሩክን አይመለከትም የሚል ተናግረች ነበር።